ለስንፈተው ሲብ ህክምና ምን ምን አይነት ምርመራዎች መደረግ አለባቸው ምክንያቱን ለማወቅ? ጤና ስጥልን። ዶክተር እስክንድር ከበደ ባላለሁ ከማይል ሚድ ኮንቱር ክሊኒክ የኮስሞቲክ ጋይኒኮሎጂና ሜንሄልዝ ላይ የምሰራ ስፔሻሊስት ሐኪም ነኝ። የስንፈተ ወሲብ ያለባቸው ሰዎች ወደ ህክምና ማዕከላችን በሚመጡበት ጊዜ የሚሰሩ ምርመራዎች አሉ። ከምርመራዎቹ በፊት ግን ጥልቅ የሆነ የሜዲካል ሂስትሪ እንወስዳለን። የሜዲካል ሂስትሪ ላይ የምንጠይቃቸው ነገሮች ከዚህ በፊት በሽታው ከጀመረበት ጊዜ ጀምሮ እስካሁን ድረስ ምን ያህል ጊዜ እንደሆነ፣ የበሽታው ችግር ምን ያህል ጥልቀት እንዳለው፣ ፓተርኑ ሁል ጊዜ ነው ወይስ አንዳንዴ ነው የሚሉት ነገሮች በደንብ ከጠየቅን በኋላ በተጨማሪ ከዚህ በፊት የሚወስዷቸው ለሌላ ህመም የሚወስዷቸው መድኃኒቶች ካሉ ምን ምን እንደሆኑ፣ ለዚህም በሽታ ከዚህ በፊት የወሰዷቸው የህክምና ዘዴዎች ካሉ በአጠቃላይ ሁሉንም ዲቴል በሆነ መልኩ እንጠይቃለን። ከዛ በኋላ ሙሉ ምርመራ እናደርጋለን። ያው ሙሉ ምርመራ በሚደረግበት ጊዜ በተለይ ብልት አካባቢ የብልት ችግር ካለ በቆለጥ ውስጥ ፍሬዎቹ በትክክል በቦታቸው አሉ፣ ሳይዛቸው ትክክል ነው ወይ የሚለውን በተጨማሪ ምርመራዎች እናደርጋለን ማለት ነው። እነኝን ከወሰድን በኋላ የሚቀጥለው የምናደርገው ምንድን ነው? ሆርሞናል ችግር አለበት የለበትም፣ ሆርሞን ችግር በሚኖርበት ጊዜ በሰውነት ላይ የሚታዩ ነገሮች አሉ የለም የሚለውን፣ የደም ቧንቧ ጥበት አለ የለም የሚለውን በተለይ በግራ አካባቢ ፐልስ በመለካት የደም ቧንቧ ችግር አለመኖሩን መኖሩን እናረጋግጣለን። እንዲሁም የነርቭ ችግር መኖሩን አለመኖሩን ሪፍሌክሶችን በማየት ችግር አለ የለም የሚለውን እናረጋግጣለን ማለት ነው። ይህንን ካረጋገጥን በኋላ የሚቀጥለው የደም ምርመራ ማዘዝ ነው የሚሆነው። በአጠቃላይ ቢያንስ አራት አይነት የደም ምርመራዎች አይነት እናዛለን። እነዚህም የመጀመሪያው የቴስቶስትሮን ሌቭል መለካት ነው። አንሷል ወይሳን አነሰ የሚለውን ለማየት እንላለን። ሁለተኛ፣ የስኳር በሽታ አለበት የለበት የሚለውን በደም ውስጥ ያለው የስኳር መጠን በመለካት የሶስት ወሩንም የስኳር መጠን ሁኔታውን በምን ደረጃ ላይ ነው ያለ የሚለውንም እናያለን። ሶስተኛ ሊፒድ ፕሮፋይል የምንለው የኮሌስትሮል መጠኑ እንዲሁም ሌሎች አይነቶች ሊፒዱ በሰውነት ውስጥ በብዛት አለ ወይስ የለም ወይስ ኖርማል ነው የሚለውን ቼክ እናደርጋለን። በመጨረሻ ደግሞ የታይሮይድ ሆርሞኖች በትክክል ሌቭል ነው ያሉት ወይስ አይደለም የሚለውን እንመረምራለን ማለት ነው። እነኚህን ከጨረስን በኋላ የሽንት ምርመራ እናሰራለን። የሽንት ምርመራ ኢንፌክሽን መኖሩን፣ የኩላሊት በሽታ መኖሩን ወይም ስኳር በሽታ መኖሩን በዛው ልናይ እንችላለን ማለት ነው። ከዛ ውጪ የብልት የደም ስር ዶፕለር አልትራሳውንድ ይሰራል። ይሄ የሚሰራበት ምክንያት በብልት ውስጥ ያሉ የደም ስሮች በትክክል ይሰራሉ አይሰርም፣ ወይም ተዘግቷል አልተዘጋም የሚለውን በትክክል ቁልጭ አርጎ የሚያሳይል ምርመራ ነው። ብዙ ጊዜ ይሄን ለመስራት ብልት መቆም ስላለበት በመርፌ የሚያቆም መድኃኒት ተወቅቶ ከዛ በኋላ ብልቱ ሲቆም አልትራሳውንዱ ዶፕለር በሚለው ሁኔታ የደም ስር መዘጋት አለመዘጋቱ እናያለን። በመጨረሻም ሳይኮሎጂካል አናሊሲስ እንሰራለን። አንድ ሰው የስንፈት ወሲብ ከሚኖርባቸው ምክንያቶች መካከል አንደኛው የሳይኮሎጂካል ችግሮች ናቸው። እነዚህም ጭንቀት መኖሩን፣ ድባቴ መኖሩን ወይም ደግሞ በግንኙነት መሀል ያለ ችግር መኖሩን ለማወቅ የተወሰኑ ጥያቄዎችን በመጠያየቅ እንደዚህ አይነት ችግር አለ ወይም የለም የሚለውን ካረጋገጥም በኋላ እስካሁን የሰራናቸውን ምርመራዎች ውስጥ ችግር የተገኘበት ካለ ከዛ በበለጠ በዛ መልኩ ለምሳሌ የልብ በሽታ ካለበት ሞር የልብ በሽታ ምርመራዎችን የሚያሳዩ ምርመራዎችን በማዘዝ ወደ ትክክለኛው የበሽታውን ችግር ወይም መንስኤ ማወቅ እንችላለን ማለት ነው።